ሰላም ሰላም! እንዴት አደራችሁ? የተከበራችሁ ተመልካቻችን፣ ለዛሬ ዘንላቸው የቀረቡን ስፖርታዊ መረጃዎች እንድትከታተሉ በክብር እንጋብዛለን። በዛሬው ስፖርታዊ መረጃዎቻችን የኢትዮጵያ ፕሪምየር ሊግ 28ኛው ሳምንት ትናንት አንድ ጨዋታ ተደርጎ ነበር። ስለ ጨዋታው ውጤት ወደ እናንተ የምናደርስ ይሆናል። በእንግሊዝ ሻምፒዮንሺፕ የጥሎ ማለፍ ጨዋታዎችም ቀጥለው ቀጥሎ ተደርገዋል። ትናንት የተደረገው ጨዋታ እንግዲህ ውጤት ወደ እናንተ የምናደርስ ነው። ምን ነው ታላላቅቹ የአውሮፓ ሊጎችም ትናንት ጀምሮ መደ መከናወን ጀምረዋል። እንግዲህ ዛሬም የሚከናወኑ በርከት ያለ ጨዋታዎች አሉ። ወደ እናንተ የምናደርስ ነው የሚሆነው። እስከመጨረሻ አብራችሁ እንድትቆዩ በክብር እንጋ እንጋብዛለን። ለቻናሉ አዲስ የሆናችሁ ተከታታዮችም ሰብስክራይብ እንደታደርጉ በትህትና ነው የምንጠይቀው። የስምንተኛው ሳምንት የኢትዮጵያ ፕሪምየር ሊግ የመጨረሻው ጨዋታ መሪ ኢትዮጵያ ኢንሹራንስ ከባህር ዳር ከተማ ጋር ያገናኘ ሲሆን ባህርዳር ከተማ ሁለት ለአንድ አሸንፈዋል። ረመዳን ዮሴፍ በ17ኛው ደቂቃ ኢትዮጵያ ኢንሹራንስን መሪ ቢያደርግም ባህር ዳር ከተማ በሙጂብ ቃሲም የ51ኛው ደቂቃ ግብ አቻ መሆን ችለዋል። ጨዋታው በአቻ ውጤት ተጠናቋል በሚባልበት በተጨማሪ ደቂቃ በ93ኛው ደቂቃ ሄኖክ ይበልጣ የባህር ዳርን የመሸነፊያ ግብ ማስቆጠር ችለዋል። በዚህ መሰረት ባህር ዳር ከተማ ከመሪው ኢትዮጵያ ኢንሹራንስ ያለው የነጥብ ልዩነት ወደ ስምንት ዝቅ በማድረግ በሁለተኛ ደረጃ ላይ የተቀመጠ ሲሆን ከተከታዩ ኢትዮጵያ ቡናን በአንድ ነጥብ መራቅ ችሏል። በኢትዮጵያ ኢንሹራንስ መሪነት 28ኛው ሳምንት ያጠናቀቀው የኢትዮጵያ ፕሪምየር ሊግ ዛሬ ቅዳሜ እረፍት በማድረግ የ29ኛው ሳምንት ጨዋታዎች ነገ እሁድ የሚጀምር ይሆናል። በእንግሊዝ ሻምፒዮንሺፕ እኩል ሞቶ ነጥቦችን በመሰብሰብ በዚህ ዓመት ወደ ፕሪምየር ሊግ ያደጉት ሊድስ ዩናይትድና በርንሌይን ተከትሎ የሚያድገው ሶስተኛው ቡድን ለመለየት የሚደረጉ የጥሎ ማለፍ ጨዋታዎች ትናንት፣ ሰንደርላንድ ኮቨንትሪ ሲቲን ሁለት ለአንድ ማሸነፍ ችለዋል። ዊልሰን ኢስደር እንዲሁም ኤልዘር ማያንዳ የሰንደርላንድ ግቦች ሲያስቆጥሩ ጃክ ኤድዋርድ ሩድኒ ብቸኛዋን የኮቨንትሪ ሲቲ ግብ ማስቆጠር ችለዋል። ዕለተ ሐሙስ ሸፊልድ ዩናይትድ ብሪስቶል ሲቲን ሶስት ለባዶ ማሸነፍ መሸነፉ የሚታወስ ሲሆን ሰኞና ማክሰኞ በሚደረጉ የመልስ ጨዋታዎች ወደ ፍጻሜ የሚያልፉ ቡድኖች ተለይቶ የሚታወቅ ይሆናል። ሻምፒዮኑና ሶስቱን ወራጆችን አስቀድሞ የለየው የእንግሊዝ ፕሪምየር ሊግ በቀጣይ ዓመት በአውሮፓ መድረክ ለመሳተፍ የሚደረገው ትንቅንቅ ግን አሁንም በከፍተኛ ሁኔታ ቀጥሎ ይገኛል። ሶስት ጨዋታዎችን ብቻ የሚቀሩት የእንግሊዝ ፕሪምየር ሊግ 36ኛው ሳምንት ዛሬ ቀን 11 ሰዓት ላይ አራት ጨዋታዎች የሚከናወኑ ይሆናል። ፉልሃም ከኤቨርተን፣ ኢፕስዊች ታውን ከብሬንትፎርድ፣ ወልቭስ ከብራይተን ኤንድ ሆቭ አልቢዮን የሚጫወቱ ሲሆን ማንቸስተር ሲቲ ወደ ሴንት ሜሪስ ሴኒ በማቅናት በዚህ ዓመት ካከናወናቸው ሰላሳ አምስት ጨዋታዎች ሁለቱን ብቻ ያሸነፈውን ሳውዛምፕተን ይገጥማል። ከአርሰናል በ3 ነጥብ ዝቅ ብሎ ከተከታዮቹ ቼልሲና ኒኳስል በአንድ ነጥብ በልጦ ሶስተኛ ደረጃ ይዞ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ ለመሳተፍ እየተፎካከረ የሚገኘው ማንቸስተር ሲቲ የዛሬው ጨዋታ ማሸነፍ ግድ ይለዋል። የአውሮፓ ቻምፒየንስ ሊግ ተሳትፎ በእጃችን ነው ያሉት አርስ አሰልጣኝ ፔፕጋርዴላ ኤርሊንግ ሀላጭ ለጨዋታው ዝግጁ መሆኑም አክለው ገልጸዋል። አሁን ባለው ደረጃ ከአውሮፓ መድረክ ተሳትፎ ውጭ የሆነው አስቶንቪላ አንድ ሰዓት ተኩል ላይ ወደ ቪታሊቲ ስቴዲየም በመቅናት በሰባት ነጥብ ልዩነት የሚከተለውን የኤደኑ ኤራ አላም በርነማውዝን ይገጥማል። አስቶንቪላ ይህን ጨዋታ የሚያሸንፍ ከሆነ ነገ እርስ በርስ ከሚጫወቱት ኒውካስልና ቼልሲ ጋር በነጥብ የሚተካከል ይሆናል። የሪያል ቫላዶሊድ ከላሊጋ መውረድ ብቻ የተረጋገጠበት የስፔን ላሊጋ 35ኛው ሳምንት ትናንት የጀመረ ሲሆን ራዮ ቫሌካኖ የመውረድ አደጋ የተጋረጠበት ላስ ፓልማስን በማሸነፍ በቀጣይ ዓመት በኤሮፓ ሊግ የሚሳተፍበት ደረጃን መቆናጠጥ ችለዋል የ35ኛው ሳምንት የስፔን ላሊጋ ዛሬ የሚቀጥል ሲሆን ቫለንሲያ ከጌታፌ ሴልታ ቪጎ ከሲቪያ ጅሮና ከቪያ ሪያል ማሎርካ ከሪያል ቫላዶሊድ እንዲሁም አትሌቲኮ ማድሪድ ከሪያል ሶሲዳድ ይጫወታሉ ልክ እንደ ስፔን ላሊጋ ሁሉ በሻምፒዮንነት እንዲሁም የአውሮፓ መድረክ ተሳትፎን ለማግኘት ከፍተኛ ፉክክር እያደረገ የሚገኘው የጣሊያን ሴሪ አ ትናንት አንድ ወሳኝ ጨዋታ ያስተናገደ ሲሆን ኤሲ ሚላን ቦሎኛን ሶስት ለአንድ አሸንፈዋል። ቦሎኛ ወድ በሪካርዶ ኤስሮሊኒ የ49ኛው ደቂቃ ግብ አማካኝነት ጨዋታውን መምራት ችለው የነበረ ቢሆንም ነገር ግን በ79ኛው ደቂቃ ክርስቲያን ፖሊሲች እንዲሁም በ73ኛው ደቂቃ እና በ92ኛው ደቂቃ ሳንቲያጎ ጂሜኔዝ ሁለት ጉበጃ አስቆጥሮ ኤሲ ሚላን ወሳኝ ድል ያስመዝግበዋል። በዚህ መሰረት ቦሎኛና ኤስ ሚላን በሁለት ነጥብ ብቻ ተበላልጠው በ62ና በ60 ነጥብ ሰባተኛና ስምንተኛ ደረጃ ላይ ተቀምጠዋል። የ36ኛው ሳምንት የጣሊያን ሴሪ ኤ ዛሬ የሚቀጥል ሲሆን ኮሞ ከካሊያሪ፣ ላዚዮ ከዩቬንቱስ እንዲሁም ኤምፖሊ ከፓርማ ጋር ይጫወታሉ። በተለይ ላዚዮ ከጁቬንቱስ የሚያደርጉት ጨዋታ እጅግ ይጠበቃል። እነዚህ ሁለት ቡድኖች በእኩል 63 ነጥብ በግብ ክፍያ ተበላልጠው ጁቬንቱስ አራተኛ እንዲሁም ላዚዮ ስድስተኛ ደረጃ ላይ ይገኛሉ። ዛሬ የሚያሸንፈው ቡድን የአውሮፓ ቻምፒየንስ ሊግ ተሳትፎ ደረጃውን የሚያጠናክር ይሆናል። በየርሙኒክ አስቀድሞ ሻምፒዮን በሆነ መሆን ያረጋገጠበት የጀርመን ቡንደስሊጋም ትናንት ወልፍስበርግ ከሆፈንሄም አቻ በተለያዩበት ጨዋታ ጀምረዋል። ሁለት ጨዋታዎች ብቻ በቀሩት ቡንደስሊጋ ዛሬ ሲቀጥል ወርደር ብሬመን ከአርብ ሊፕጂክ፣ ዩኒን በርሊን ከሄድንሄም፣ ቦቸም ከሜንዝ፣ ሆልስንኬል ከወልፍስበርግ ቀን 10 ሰዓት ተኩል ላይ ሲጫወቱ በኤርሚኒ ከቦርሻ ሞንቸግላድባ ማታ አንድ ሰዓት ተኩል ላይ ይጣወታል። ገና ከ10 ዓመቱ ጀምሮ በባየር ሙኒክ ቤት ያደገውና እስካሁን ስኬታማ ጊዜያትን ያሳለፈው ቶማስ ሙለር ዛሬ ሽኝት እንደሚደረግለት ክለቡ አስታውቋል። 13 የቡንደስሊጋ እና ሁለት የአውሮፓ ቻምፒየንስ ሊግ ጨምሮ በርካታ ክብሮችን ከባየር ሙኒክ ጋር የተጎናጸፈው ቶማስ ሙለር ሽኝቱን እንደሚያደንቁለት አሰልጣኝ ቪንሰንት ኮምፓኒ ተናግረዋል። አርሴናል የዊልያም ሳሊባን ውል ሊያራዝም ነው። የሰሜን ለንዶን ክለብ አርሰናሉ የዊሊያም ሳሊባን ውል ለማራዘም ንግግር መጀመሩን ዘ አትሌቲክስ አስነበዋል። የሳሊባን ውል የማራዘም ሂደት የክለቡ ስፖርቲንግ ዳይሬክተር አንድሬ ቦርታ እንደሚመሩትም ተነግረዋል። ፈረንሳዊው ተከላካይ ዊሊያም ሳሊባ በአርሰናል ቤት ደስተኛ መሆኑን ቢናገርም ነገር ግን ጥሩ ኮንትራት እንዲቀርብለት እንደሚፈልግ ነው የተናገረው። ዊሊያም ሳሊባ ስሙ በተደጋጋሚ ከስፔኑ ክለብ ሪያል ማድሪድ ሲያያዝ እንደቆየ ይታወቃል።